አህያውን ፈርቶ ዳውላውን የሚለው ሀገረኛ አባባል በአርማዶ ተሻግሮ የሁለት ፕሬዚዳንቶች ወግ ባልመሰለው ንትርክ ወቅት ተስተውሎ ነበር፣ ትራምፕ ዜሌንስኪን በጥባጭ የሶስተኛው የዓለም ጦርነት አቋማሪ እናም አምባገነን መሪ ባሏቸው ጊዜ። ይህንን የትራምፕ መንገድ ከሰሞኑ የሩሲያው ፕሬዚዳንት ፑቲን ለመከተል የፈለጉት ይመስላል፣ የተባበሩት መንግስታት ድርጅት በዩክሬን ጊዜያዊ አስተዳደር ሰይሞ ዜሌንስኪን ያስወግድ በማለታቸው ይህ የፑቲን የትራምፕ መንገድ የመከተሉ አዝማሚያ በትራምፕ የተወደደ አልመሰለም። እንደውም ትራምፕ አበሳጭቶኛል ብለውታል። ይህንን የራሳቸውን መንገድ የተከተለውን የሩሲያው ፕሬዚዳንት ፑቲንን ሳምንታትን በአሜሪካ አሸማጋይነት በሳውዲ አረቢያ መክሩ አሁን ደግሞ ተመልሰው ተወዛገቡ። ፕሬዚዳንት ፑቲን በዩክሬን ጊዜያዊ አስተዳደር ይቋቋም ማለታቸው ሩሲያ ለመደራደር አለመዘጋጀቷን አሳይቶኛል፣ ይህ ደግሞ በጣም አበሳጭቶኛል ብለዋል ፕሬዚዳንት ትራምፕ። በዚህም ትራምፕ ከስልጣን ማግስት በየሀገራቱ ላይ የሚያሳርፉት በትራቸውን በሩሲያ ወዳጆች ላይ አሳርፋለሁም ሲሉ ዝተዋል። እናም የአሸማጋይነት ሚናቸው ወደ አስገዳጅነት የቀየሩት ይመስላል። ሩሲያ የተኩስ አቁም ስምምነትን ካልፈረመች ከሩሲያ ነዳ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍን እጥላለሁ በማለት ፕሬዚዳንቱ መዛታቸው ይሁንና፣ ዶናልድ ትራምፕ ፑቲንን ይህንን ነገር በፍጥነት በበጎ ምላሽ ከሰጡ ግንኙነታችን ይቀጥላል፣ ንዴቴም ይበርድልኛል ነው ያሉት። ዜሌንስኪ ደግሞ ሩሲያ ጦርነቱ እንዲራዘም ትፈልጋለች ሲሉ አጭር ምላሽን ሰጥተዋል። የሀገሪቱ መሪ ከሰሞኑ በዩክሬን ላይ ያላቸውን ፍላጎት መግለፃቸውን ተከትሎ ከአሜሪካ እንዲሁም ከሌሎች የአውሮፓ ሀገራት ትችት የደረሰባቸው ፑቲን ሀገራቸው ከአሜሪካ ጋር የጀመርኩትን ድርድር የማስቀጠል ፍላጎት አለኝ ብላለች። ምላሽ በሰጠችበት ወቅት ከሩሲያ በኩል የተሰነዘረው የመጀመሪያ ምላሽ ሀገራቱ ውጥረትን ማስወገድ አለባቸው፣ ሩሲያ ከአሜሪካ ጋር መስራት ትፈልጋለች፣ ወዳጅነታችንን መልሰን መገንባት እንሻለን ብለዋል የክሬምሊኑ ቃል አቀባይ ዲሜትሪ ፔስኮቭ። የአሜሪካው ፕሬዚዳንት በዚህ ሳምንት ከፑቲን ጋር እነጋገራለሁ ማለታቸውንም ተከትለው ቃል አቀባዩ ዲሜትሪ ፔስኮቭ ምንም አይነት እቅድ በዚህ ሳምንት ትራምፕና ፑቲንን ለማገናኘት አልተወጠነም ነገር ግን ሀገር አስፈላጊ ሲሆን ፑቲን ዝግጁ ናቸው፣ በራቸውም ክፍት ነው ብሏል። ባለፉት ሳምንታት በሳውዲ አረቢያ ከተደረጉ ንግግሮች አስቀድሞ ትራምፕ ይቆጡትም ይዘልፉትም የነበረው ዜሌንስኪ ዛሬ አለሁን ላይ ያሉት ይመስላል። ነገር ግን ፑቲን ጊዜያዊ አስተዳደር ይመስርት ማለታቸው ሰውየውን ርርድብን አድርጓቸዋል።